በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቅድስት ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር የእግዚአብሔር ሰላምታ ይብዛላችሁ። እንደምናላችሁ እንደምንከረማችሁ፣ እንደ እግዚአብሔር መልካም ፈቃድ ዛሬ የሐዲስ ኪዳን ተከታታይ ትምህርታችንን እንቀጥላለን። ዛሬ የምናየው የማቴዎስ ወንጌል ምዕራፍ ሀያ አንድ ነው ማለት ነው። ምዕራፍ ሀያ አንድ ምን ይላል? በውስጡ ምን ምን ታሪክ አለው? ለእኛስ ምን ያስተምረናል? የሚለውን ነገር በዝርዝር እናያለን። በዚህ በምዕራፍ ሀያ አንድ ላይ እንግዲህ አጠቃላይ፣ በተለይ የሆሳይና ጊዜ ወይም በሆሳይን ዕለት የሚነበብ የሚተረጎመው የመጽሐፍ ቅዱስ ክፍል ነው ማለት ነው። በቤተ ክርስቲያኗ ቀመር መሰረት እያንዳንዱ ወንጌል፣ እያንዳንዱ ምዕራፍ፣ ምዕራፍ ብቻ አይደለም፣ እያንዳንዱ አንቀጽ ከአመት እስከ ዓመት በቅዳሴ ሰዓት ይነበባል። በተለያየ ጊዜ ይነበባል። ሲነበብ ደግሞ ቀመሩን ጠብቆ ነው። ለዚያ ቀን ማን ይሆናል፣ ለዚያ ዕለት፣ ለዚያ ወርህ፣ ለዚያ ዓመት፣ ለዚያ በዓል ምን ይሆናል የሚለው ስለሚነበብ በዚህ ቀመር መሰረት ሆሳይና የሚነበበው ነው። እንዲህ ይላል፤ ወቀሪቦ ኢየሱስ ኢየሩሳሌም በጻ ቤተብሃጊን ተገቦ ደብረ ዘይት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ጉዞ በሚያደርግበት ጊዜ ቤተ ፋጌ የሚባል ቦታ ደረሰ ነው የሚለው። ቀረበ ወይም ወደዚያ በቀረበ ጊዜ ቤተፋጌ ማለት በነገራችን ላይ አንደኛ የተመሳቀለ ጎዳና ማለት ነው። ሁለተኛ ደግሞ ፈናና ማለት ነው። በሶስተኛ ደረጃ እጅግሩ የተቆረጠ ሰው እዚያ ቤት ሰርቶ ይኖር ነበርና እጅግሩ የተቆረጠ ሰው እሱ ቤት ሰርቶ ስለሚኖር በሱዝም ፋጌ የሚል ስያሜ ተሰቶታል። እንተገቦ ደብረ ዘይት ይችን ቤተፋጌ የምትባለው በደብረ ዘይት አጠገብ ናት። አቀበ ደብረ ዘይት ይላሉ ሊቃውንት። በደብረ ዘይት አቀበት መውጫ ላይ ያለች ቦታ ወይም ጥቃ ደብረ ዘይት ይላሉ። አንዳንድ ሊቃውንት ደግሞ የዘይቤ ማማረጫ ነው። አማርጦ ዘይቤ መናገር ማለት ነው። በደብረ ዘይት አጠገብ ማለት ነው። እንደገና አንጻረ ደብረ ዘይትም ደብረ ዘይትም ይላሉ። በደብረ ዘይት ፊት ለፊት ማለት ነው፣ ያለች ቦታ ናት ማለት ነው። ከዚያ በደረሰ ጊዜ ወይም ወደዚያ በቀረበ ጊዜ ፈኖ ክሌተ ማርዴሁ ሁለቱን ተማሪዎቹን ወይም ከተማሪዎቹ ሁለቱን ላከ። ወደ የት ላከ? ወይቤሎሙ ሑሩ ሀገረ እንተ ቅድሜ ክሙ እንተዘ ቅድሜ ክሙ ወደፊታችሁ፣ በፊታችሁ ወዳለ ከተማ ማለትም ወደ ኢየሩሳሌም ሂዱ ብሎ ሁለቱን ላካቸው። ወተረክቡ በኋላ አድግ እሱረ ዜተጽኖ ሰብ ድቤሁም ሰው ያልተጫነበት እዚህ ቀደም ሰው ተጭኖበት የማያውቅ አህያ ውርንጫ ታገኛላችሁ። እሱን አንጡ ሊውሏል። እዲግት እስርተ ምስለ እዋላ ይላል ማቴዎስ ማርቆስ እዋልን ብቻ ይላል የአህዛብ መምህር ነውና ማርቆስ ማቴዎስ ደግሞ እዲግት እስከ እዋል ይላል አያ እስከ ውርንጫዋ ይላል የህዝብና የአህዛብ መምህር ነውና ዝሮ ዝሮ ፍትህጎ ምፀጎ ፍትህጎም ምፀጎም ሁሌት አፈታችሁ አምጦ ፈታችሁ አምጧቸው ብሎ ማዘዙን ነው እነሱም ደግሞ ሂደው ጉዟቸውን በሚያደርጉ ጊዜ ሂዳችሁ ስትፈቱ ግን ለምን ትፈታላችሁ የሚል ባለቤት ይኖራቸዋል። ጌታቸው ለምን ትፈቷላችሁ? ኋላችሁ ጌታቸው ይሻቸዋል በሉ የሚል መልስ ሰጥቷቸዋል። ማለት ጌታቸው ሲል ያኛው ሳር የሚያበላቸው ውሃ የሚያጠጣቸው የሚጭናቸው፣ የሚገለገልባቸው ጌታቸው ነው። አሁን የሚፈልጋቸው ግን በተፈጥሮ አለመኖር ወደ መኖር አንጥቶ የፈጠራቸው በዝናብ ሳር አብቅሎ የሚመግባቸው ጌታ ማለት ነው። በሌላ አባባል ሊቃውንት አባቶቻችን፣ አንዳንድ የትርጓሜ ሊቃውንት ተሰርቀው የታሰሩ አህዮች ናቸው ወይም ተሰርቆ የታሰረ ውርንጫን ይላሉ። ምክንያቱም ለምን የሚላችሁ ካለ ጌታቸው ይሻቸዋል ብሎ እንደ እንደተባለውም ትርጓሜውም ትክክል ነው። እዚህ ጋር ነው የሚሄደው። ምክንያቱም ለምን ሲላቸው ጌታቸው ይሻቸዋል ሲል ጌታው ለምን ሲል ጌታቸው ይሻቸው ሲሉ ሲሉስ፣ ዝም ነው ያለው። መልስ አልሰጠም። ምን ጌታ አላቸው እኔ አይደለው ምን ይል ነበረ። እንደተሰረቁ ያጠይቃ ብለው ይተረጉማሉ። ወዝኩሉ ዘኮነ ከመ ይትፈጸም ዘተብህለ በነቢይ በልጓ ለውለ ተጽዋ ነዋ ንጉሥኪ ይመጽእ ኀቤኪ ወይ ጓህ ይህም በነቢይ የተነገረ ይፈጸም ዘንድ ነው። ነዋ ንጉሥኪ ይመጽእ የጓህ ወትሑት ዘካርያስ ምዕራፍ ዘጠኝ ዘጠኝ ላይ ያለ ነው። ኢሳይያስ ስልሳም ላይ ደግሞ አለ አብሪ አብሪ ኢየሩሳሌም በፃ ብርሃንኪ ላይ ተጭኖ ንጉስሽ ወይም ብርሃንሽ መጥቷል ብሎ ኢሳያስም ተናግሯል። የነቢያቱ ያይፈጸም ዘንድ ባህያ ተጭኖ ጌታችን ክቱ ወደ ኢየሩሳሌም መግባቱን ነው። ውሃዊ ሮም አርዳይሁ ገብሩ በከመ አዘዞሙ እዚ ኢየሱስ ጌታ እንዲያዘዛቸው እነሱም አመጡ። በአህያው ላይ እና ውርንጫዋ ላይ ልብሳቸውን ጫኑ። ልብሳቸውን ጭነው በዚያ ላይ እሱ እንዲጫን ያደረጉ ወዘ ይበዙ ህዝብ ነጸፉ አልባ ሲሆም ውስተ ፍኖት በጣም ብዙ የሆኑ ሰዎችም ልብሳቸውን መሬት ላይ አንጥፈው አህያው እንዲረማመድበት አደረጉ። ለምን ቢባል አህያው እንኳን አይደለም ለአንተ ለአህያው አንተ ለተጫንክበት አህያ ክብር ይገባዋል ሲሉ ልብሳቸውን አንጥፈው፣ ከፊት ብዙ ሰዎች ልብሳቸውን አንጥፈው አህያው በዚያ ላይ እንዲሄድ ማድረጋቸው ወካላኒ መተሩ አይጹቀ ሙስእፀው ወነጸፉ ውስተ ፍኖት ሌሎችም ደግሞ ቅጠል እየቆረጡ ዘንባባ እየዘነጠፉ ቄጠማ እያነጠፉ ከፊት ከኋላ ሆነው ሆሳዕና በአርያም ለወልደ ዳዊት እያሉ ማመስገናቸው ነው። ሆሳዕና እንግዲህ፣ ሆሳዕና አዳኝ፣ መድኃኒት፣ አሁን አድን የሚል ትርጓሜ አለው። በእርግጥ ወደኛ ስናመጣ፣ ወደ ግዕዝ ኦግዚዮ አድህን ሶ ማለት አቤቱ አሁን አድን ማለት ነው። አቤቱ አሁን አድን የሚለው ትርጓሜ ይሰጣል። ዝሮ ዝሮ መድኃኒትን ቢባል አሁንም አድን ቢባል ሲጠቃለል ግን ሰማያዊ አርያማዊ መድኃኒት ኢየሱስ ክርስቶስ ወይም ወልደ እግዚአብሔር ሰው ሆኖ በስጋ ማርያም ተገልጦ ወደዚህ ምድር የመጣ ንጉሰ ነገስት እንደሆነ ያለ ማጠየቅ ነው ብለዋል። ወበይ ወግ ኢየሩሳሌም ታውከት ኩላ ሀገር እንዘ ትብል መኑ ውእቱ ዝንቱ። ወደ ኢየሩሳሌም ጌታችን ኢየሱስ ክርስቶስ በገባ ጊዜ ይህ ማን ነው ብላ አገሪቱና ታወከ ይችላል አገሪቱ ማለት ወኩላ ኢየሩሳሌም ህዝቡ በአጠቃላይ ማለት ነው። ማን እንደሆነ አልተረዱት ነበርና፣ ኢየሱስ ነቢይ ዘእምናዝሬት ዘገሊላ፣ አንዳንዶቹ ደግሞ የገሊላው ኢየሱስ እና ነቢይ ነው እያሉም የተናገሯል ሰዎች በዚህ ልክ ኤርሚያስ፣ ሙሴ፣ ኤልያስ እያሉ እነኛ የጌርጌሴኖን ህዝቦች እንደተና ወይም ቂሳሪያ ህዝቦች እንደተናገሩ በጌርጌሴኖንም ይህ ማን ነው እንዳሉ እነኚህም ማን ነው እያሉ ግማሾቹ ነቢይ ነው፣ ግማሾቹ ደግሞ ማን ነው ብለው በማወቅና ባለማወቅ ባለመረዳት ውስጥ መሆናቸውን በዝርዝር ያስረዳል ማለት ነው። ከዚህ ላይ እኛ የምንረዳው በአጠቃላይ አህዮቹ እነማን ናቸው ከተባለ ዓለም ነው፣ የሰው ልጅ ነው። ፈታችሁ አንጡልጅ የተባሉ ሐዋርያት ናቸው። ፈታችሁ አንጡልጅ ማለት በክነታችሁ ሰብካችሁ፣ አስተምራችሁ ከማይሰር ሀጢያት ዓለምን የምትፈቱበት ጊዜ ደርሷል፣ ለዚህ ስልጣን ሰጥቻለሁ እያለ ያጠይቃል ማለት ነው። ዓለም ሁሉ ከማይሰር ሀጢያት የሚፈታበት ጊዜ እንደደረሰ እሱ ፈቱ፣ ሐዋርያትም ደግሞ ክነቱን እንዲጠቀሙበትና ዓለምን ሁሉ በንስሐ ህይወት ሀጢያት ማሰሪያ እየፈቱ ወደ እግዚአብሔር ማቅረብ እንደሚችሉ ማስረገጫ ነው ብለው ይተርጉምታል ሊቃውንቱ። ከዚያ ቀጥሎ ወባ ጊዜ ውስጥ ቤተ መቅደስ ወሰደደ ሁሎ ሰጊጡ ጌታችን ኢየሱስ ክርስቶስ ከዚያ በኋላ ወደ መቅደስ ገባና በመቅደስ የሚሸጡ የሚለውጡትን እነሱን ሁሉ ገለባበጠና አስወጣ ይላል። ርግብ የሚሸጡ እንደገና በግ ፍየል የሚሸጡ የመሳሰሉ ነገሮችን የሚሸጡ ነበሩ። እነኝህን ሁሉ ገለባብጡ አወጣና ወጣና የአባቴ ቤት የጸሎት ቤት ይባላል እንጂ እናንተ ግን የሽፍታ የወንበዴ የቀማኛ ቤት አደረጋቸዋት ብሎ ቤቱን አንጽ ሁተ ቤተ መቅደስ ማድረጉን ይነግረናል። ከዚያ ይቀጥልና እንደገና በሶስተኛ ደረጃ ያለው አንቀጽ ደግሞ ስለ ውራን ነው የሚነግረን። ውራን ዋንካሳን ወይም የተለያየ ደዌ በሽታ ስላለባቸው ሰዎች ወመፁ ሀቢሁ ውራን፣ ዓይነ ስውራን ዋንካሳን እግረ ልምሾ ወይም ማንካሳ የሆኑ በቤተ መቅደስ ዋህየውም ወደ ቤተ መቅደስ ውራና ሀንካሳን መጡ እነሱንም ደግሞ እንዲያዳናቸው ይነግረናል ማለት ነው። ከዚያ ሊቃነ ካህናት ጸሐፍት ረበናት ሁሉ እነኝህ ተሰባስበው ይህ ማን ነው? እሱ ለምንስ በሰንበት እንደዚህ ያደርጋል ብለው እነሱ ክስ እንዳቀረቡበት የተለመደ ክሳቸውን ምክንያት ይፈልጉ ነበርና፣ ድውይ መፈወስ፣ ለምጽ ማንጻት፣ ዕውር ማብራት ለነሱ እንዲህ ኃጢአት እየቆጠሩ የሚያሳድዱበት የሚከሱበት አንዱ ስለነበረ ያው ክሳቸውን መቀጠላቸውና ሐሜታቸውን መቀጠላቸውን ይነግረናል ማለት ነው። ከዚያ ቀጥሎ እንደገና ሌላው አንቀጽ ደግሞ ወጻቢ ሆን ዘ አርግ ኢየሱስ ሀገር ሬበ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከጠዋት ማልዶ ከቤተ መቅደስ በወጣ ጊዜ ርህበ ተራበ ወሪያ ለጸበለ ስብሩቅ በለሷንም ከሩቅ አያት በለሷን ከሩቅ ተመለከታት። ወሆረ ሀቢሃ ከመእንሳ ፍሬ ምኒሃ ፍሬ ያገኝባት ዘንድ ወደ እርሷ ሄደ። ወይ ረከበ ፍሬ በውስቴታ በውስጧ ግን ፍሬ አላገኘባትም። ዘንበለ ቆጽል በአይቴቶ ከቅጠል በስተቀር ወይም ከቅጠል ውጪ ፍሬ አልተገኘባትም። ወረገማ ለየት በለስ በለሷን ረገማት፣ ወይም ሰፈ ጊዜ እሷም ደረቀ ይችላል። እንግዲህ ሊቃውንት ይህን ሲተረጉሙት በለስ ዘይቤ ቤተ እስራኤል ሙንቱ ነው፣ በለስ የተባሉ የእስራኤል ልጆች ናቸው። ራሳቸው እስራኤል፣ ጸሐፍቱ፣ ረበናቱ፣ ስምንቱ ሸንጎ አይሁድን በአጠቃላይ ጨምሮ ያላመኑበት ሊቀበሉት ያልቻሉ ናቸው። እንግዲህ ተራበ ማለት ከመቅደስ ወጣ ማለት፣ ከፅር ሀርያም ሰው ሁኖ ወደዚህ ምድር መጣ ብለውታል ሊቃውንቱ። ከምድራዊ መቅደስ ወጣ። ሆሳይና ዑደት አድርጎ ከገባበት መቅደስ ሲወጣ በለሳይቶ ተራበ የለ ሥጋው ይተረጎማል። በባህሪ መለኮቱ ደግሞ ረሃብ የሌለበት እግዚአብሔር ፍቅር ተርቦ ወደዚህ ምድር ከጽርሃ አርያም መምጣቱ ነው። ፍቅር ሰሳቦ ለወልድ ያያል መንበሩ አብ ሶስት ከለሞት እኔል ፍቅር አገብሩት ወደዚህ ምድር ሲመጣ ግን ፍቅር ተርቦ ሲመጣ ሰዎች ሁሉ አልተቀበሉትም። እስራኤል ከመባል ውጭ ቅጠል የተባለ እስራኤል መባል ህዝብ እግዚአብሔር በመባል ውጭ ፍሬ ያልተገኘባቸውም እሱን ሊቀበሉትና ንስሐ መግባት ሲገባቸው እሱን ማሳደድ መጀመራቸውን በዝርዝር ይነግረናል ማለት ነው። ፍሬ አልተገኘ ባላት ነሳ ሳይገቡ ወይም ፍቅር ሳይኖራቸው ወደነሱ ሲመጣ እንዲያሳደዱት እና ረገማት የሚለው ሊቃውንት በአንጻር በለስ ረገማ ለኃጢአት ነው ብለዋል። እስራኤል ልስ አልረገማቸውም። እነ ስጢፋኖስን የመሳሰሉ ብዙ ታላላቅ ሊቃውንት ከነሱ ወጥተዋል። ቅዱሳን ከነሱ ወጥተዋል። ቢረግማቸው ኑሮ እነሱ አይወጡም ነበር አሉ። በአንጻረ በለስ ረገማ ለኃጢአት ነው። በለስ በተባለ በሰው አምሳል ወይም በሰው ስጋ አድሮ ኃጢአት የተባለ ሰይጣን እንዲል እንዲያደረገው መግለጽ ነው ብለው ይተረጉማሉ ማለት ነው። ስለዚህ በለሱ ሰው ነው። በበለሱ ላይ አድሮ በለስ በተባለ የሰው ሥጋ በለብሶ ሀጢያት የተባለ ሰይጣን ረገጠው ብለው ወይም በመስቀሉ ቀጥቅጦ አጠፋው ብለው ሊቃውንት ተረጉማሉ። ወበኦ ውስተ ቤተ መቅደስ የሚህር ቀርቦ ያስተምር ነበረ። በዚያ ቤተ መቅደስ ገብቶ ያስተምር ነበረ። ቀርቡ ሀቢሁ ሊቃነ ካህናት ካናት ወመልህቅተ ህዝብ፣ የህዝቡ አለቆችና ሊቃነ ካህናቱ ሁሉ ወደ እርሱ ቀርበው በማን ስልጣን ነው እንዲህ የምታደርገው ብለው እነሱ እሱን መጠየቃቸው ነው። ይህንን በአይ ስልጣን በምን ስልጣን እንደማስተምር እንደማደርግ ይህንን እነግራችኋለሁም። ጥምቀቱ ግን እናንተ ልጠይቃቸው። ጥምቀቱ ለዮሐንስ እምአይቴ ውእቱ፣ ዮሐንስ ጥምቀት ከየት ነው? ከሰማይ ነው፣ ከምድር ብሎም ሲጠይቃቸው፣ ከሰማይ ብንለው እንዴት አላመናችሁበት? ከሰው ነው ብንለው ደግሞ ሕዝቡን ፈራለን ብለው አፋቸውን ዘግተው መመለሳቸውን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። ከዚያ ቀጥሎ በእንተ ምሳሌ ዘክሬ አሁን ምን ተተውሉ አሐዱ ብእሲ ቦቱ ክልኤቱ ደቂቅ ሀው አንድ ሰው ሁለት ልጆች ነበሩት፣ ወይ ብሎ ለቀዳሚው ወልድየ ሁር ተቀን ዮም ውስታጽድ ወይን አንዱን የመጀመሪያውን ጠርቶ ወደ ወይን ቦታ ሄድና፣ ተገዛ፣ አገልግል፣ ኮትኩት፣ አዘጋጅ፣ ስራ ብሎ ላከው። አውሳ ወይ ቢ ኦሆ ወይ ሆረ እሺ አለውና ሳይሄድ ቀረ። እሺ አለ። በአፉ ታዘዘ፣ በተግባር ግን አልሄድም። ወለካል ኒዘይንስ ሁለተኛው ደግሞ የእሱን ታናሽ ወንድ ደግሞ ሂዲ ልጄ ተገዛ ወይም ሥራ አለው። ርሱም ደግሞ ወይቤ ምንብየ ምድረነስሐ ሆረ ከተጸጸተ በኋላ ሄደ። መጀመሪያ ግን እምቢ አለ እምቢ ካለ በኋላ ተጸጽቶ እንደገና እንዴት አባቴን እምቢ ለዋለው ብሎ ሄደ። መኑ እምክልኤሆሙ ዘገብረ ፈቃድ፣ ያው ማንኛው ነው የአባቱን ፈቃድ ያደረገ ብሎ ይሄንን መግለጹ ነው። እሺ ብሎ የቀረው ነው እምቢ ብሎ የሄደው ነው ብሎ ይህን ጥያቄ መጠየቁና ትክክለኛው እምቢ ብሎ የነበረው ሰውዬ ክዶ በተግባር መሄዱን እሱ ነው ትክክለኛ እሺ ብሎ መቅረቱ ግን ተገቢ አይደለም ብሎ ይህንን ፍትዊ የሆነ ስራ መስራቱ ነው። ያ ማለት ሰዎችም ዝም ብለው በስም በሃይማኖት ብቻ የሚኖሩ ሳይሆኑ በድለው የመጡ እነኛን ይቀድሟቸው። በሃይማኖት እየኖሩ ንስሐ ያልገቡ ስጋ ደሙን ያልተቀበሉትን በሃይማኖት እንኳን ባይኖሩ በጽድቅ ጎዳና ባይጓዙም እንኳን በኋላ መጥተው ንስሐ ገብተው ስጋ ደሙን ተቀብለው መንግስተ ሰማያት ቀድሞ መግባት እንደሚችሉ ይህን ምሳሌ አድርጎ ማስተማሩን ይነግረናል። በአጠቃላይ በዚህ ምሳሌ የወይኑ ምሳሌ አድርጎ ቅድም ያየነውን መልሶ በምዕራፍ ሀያ ላይ ያየነው በወይኑ ምሳሌ አድርጎ ደግሞ ወይን የሰው ልጅ ነው። በሁሉም ቦታ ሲተረጎም በለስ፣ ወይን የሚለው ነገር የሰው ልጅ እንደሆነ በዝርዝር ያስረዳል ማለት ነው። የመከረን፣ የገሰጸን፣ ያስተማረን የስራውት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን።